ሁለተኛው በውስጣችን የተቀጣጠለውን የመንፈስ ቅዱስን እሳት ከሚያጠፉ መንፈሳዊ ግለታችንን ከሚያበርዱ መንፈሳዊ ስራችንን እንዳግባውን እንዳናከናውን ጋሬጣ ከሚሆኑን ነገሮች መካከል ሁለተኛው ችግር ነው። የሰው ልጅ ሰው እንደመሆኑ መጠን በዚህ እሾህና አሜከላ በምታበቅለው ምድር ላይ ሲኖር ችግር ከፊት ለፊቱ መጋረጡ በፍጹም የማይቀር ነገር ነው። ማንም ሰው በምድር ላይ የኖረባቸው ዘመናት ሁሉ ከችግር ተለይቶ በፍጹም ሰላምና ደስታ የኖረባቸውን ጊዜ ማስታወስ በፍጹም አይቻልም እንኳን አይደለም እኛ ኃጢአተኞቹ በበደልና በእርኩሰት በርካታ ዘመን ጌታን እያሳዘንን ይኑር የኖርን ይቅርና ቅዱሳን እንኳ በሕይወት ዘመናቸው በመከራ ውስጥ አልፈዋል ችግር ገጥሟቸዋል አንድ ሰው ችግር ሲገጥመው የመንፈስ ቅዱስን እሳት ሊያጠፋ የሚችልባቸው ሁኔታዎች መኖራቸውን ማወቅ አለብን። በዚህ ጉዳይ ውስጥ አንድ ችግር የአንድን ሰው ትኩረት ሙሉ ለሙሉ ከመውሰዱ በተጨማሪ ጊዜውን፣ ሀሳቡን፣ ስሜቱን ይሻማበታል። አንድ ሰው ችግር ወደ ህይወቱ ሲመጣ፣ አንዳች የሚያስጨንቀው ሀሳብ በአእምሮ ውስጥ ሲመላለስ፣ ምናልባት በእግዚአብሔር ፊት እሱን ለማመስገን በጸሎት በፊቱ ቢቆምም የሚያቆመው አካሉን ነው እንጂ ልቡንና ሐሳቡን ሁሉ ለእግዚአብሔር መስጠት አይችልም። አንድ መንፈሳዊ ሥራ ሲያከናውን ሙሉ ለሙሉ ህሊናውን ሰብስቦ ከእግዚአብሔር ጋር መሆን ስለሚያቅተው ዕለት ዕለት መንፈሳዊ ህይወቱ እየተጎዳ ይመጣል። በውስጡ የተቀጣጠለው የመንፈስ ቅዱስ እሳት ይሄ ችግር የተባለውን ሙሉ ህሊናውን ስለሚቆጣጠረው ዕለት ዕለት ያነ እሳቱ ውስጡ እየቀዘቀዘ እየበረደ ለብ ከማለት እስከ መቀዝቀዝ ድረስ ይደርሳል። ብዙዎቻችን ችግር ከፊት ለፊታችን ሲመጣ በእኛና በችግሩ መካከል እግዚአብሔርን አናስገባው። እኛ የምናደርገው ከዚህ በተቃራኒው በእኛና በእግዚአብሔር መካከል ችግር ነው የምናስገባው። ያን ጊዜ ችግሩ የእግዚአብሔር ምሕረት፣ አባታዊ ጥበቃውን እንዳናስተውል ስለሚጋርደን እግዚአብሔር በቸርነቱ ይህን ችግር እንደሚያሳልፈን ማመን የምንችልበትን አቅማችንን ይጎዳዋል። ጌታ እኮ እንዲህ ብለዋል፤ የሚያስጨንቃችሁን በኃይለኛው በእግዚአብሔር ፊት ጣሉት፣ እስኪ እሱ ስለ እናንተ ያስባልና። አንድ መንፈሳዊ ሰው በመንፈስ ቅዱስ አማካኝነት በውስጡ የነደደውን መንፈሳዊ እሳት ከሚያጠፉ ነገሮች መካከል አንዱ ችግር መሆኑን ተረድቶ አንድ ችግር በህይወት ውስጥ ሲመጣ መንፈሳዊ ብልሃት የታከለበት የችግር ማስወገጃ ዘዴ ሊኖረው በፍጹም ግድ ነው ዳዊት በችግር ውስጥ እንዳለፈ በመዝሙሩ ላይ ነግሮናል እንዲህ ብሎናል አምላክሽ አያድንሽም እስከሚሏት ድረስ ነፍሱ እንደተጨነቀች ሐሳብ እንደገባው ችግር ከፊት ለፊቱ እንደተጋረጠ በመዝሙር ሶስት ከቁጥር ሁለት ላይ ነግሮናል። ዳዊት በችግር ውስጥ በነበረ ጊዜ ሙቀቱን አላጣም። መንፈሳዊነቱ ችግሩን መጥቶ አልዳሰውም፣ አላሸነፈውም። ይልቅም እሱ ከመንፈስ ቅዱስ ባገኘው ሙቀት አማካኝነት የመጣውን ችግሩን አሸነፈው እንጂ። ብዙዎቻችን እንዲህ አይደለንም። ዳዊት እንዳደረገው አናደርግም። ብዙዎቻችን መሰረታዊ ችግራችን ይሄ ነው። እግዚአብሔር እንደሚረዳን በቅፎ አስቀምጦ በድሎትና በተመቻቸ ሁኔታ ውስጥ ሀሳብ ውስጥ በመንፈሳዊ ፈንጠዝያ ውስጥ እንደሚያኖረን ችግራችንን በአንድ ጀንበር አስወግዶ ምሕረትና ቸርነትን እንዲያደርግልን በእምነት አንታመነውም። ስለማንታመንም ከእግዚአብሔር ይልቅ ችግራችንን ስለምናይ የእግዚአብሔር ምሕረት ይዘነጋንና መንፈሳዊ ሙቀታችንን እለት እለት እናጣለን። ምንም እንኳ ጸሎት ብናደርግ በእግዚአብሔር ፊት ብንቆም፣ ሐሳባችን ግን ከእግዚአብሔር ፊት መቆም አይቻለው። ምንም መጽሐፍ ቅዱስ ገልጠን ብናነብ መጽሐፍ ቅዱሱን በፊደል እንየው እንጂ ልባችን ቅዱሱን የእግዚአብሔርን ቃል የሕይወት ምስጢሩን እየመረመረች ወደ ተመስጦ ዓለም ውስጥ አትገባም። ስለማትገባ መንፈሳዊ የሆነ ሥራ እንኳ ብትሠራ መንፈሳዊ ሰው ግን መሆን አይቻላትም። ስለዚህ የሚያስፈልገውን ነገር ሁሉ ማድረግ ስለማንችል በችግር ውስጥ ሁነን መንፈሳዊ ሕይወታችን ይቀዘቅዛል። መንፈስ ቅዱስ ያነደደው እሳታችን በውስጣችን ዕለት ዕለት እየጠፋ እየደበዘዘ እስከ መቀዝቀዝ ያደርሰናል። ስለዚህም ዋናው ዋናው መሰረታዊ ጉዳይ ችግርን የምንመለከትበት አግባብ ነው። መንፈስን አታጥፉ እንዳለ ቅዱስ ጳውሎስ መንፈስን ላለማጥፋት የሚፈልግ ሰው ቢኖር ችግር ከፊት ለፊቱ ሲደቀንበት፣ ሙሴን እኮ እናውቀዋለን። እስራኤላውያንን እየመራ ከግብፅ ምድር አውጥቷቸው ማርና ወተት ወደምታፈልቀው ምድር ሲገሰግሱ ከፊት ለፊታቸው አንዳቸው የሆነ ችግር ተደቀነ። ያውም ይህ ችግር ማን ነው፣ አፍታ ሰዓት የማይሰጥ ከጀርባ የፈርዖን ወታደሮች እየገሰገሱ እነሱን ለማጥፋት ስለሚመጡ ታንኳ ለመግዛ ለመስሪያ እንኳ የሚሆን ጊዜ ጠፍቶ ነበረ። ያን ጊዜ እስራኤላውያን አጉረመረሙ። ሙሴ መቃብር በግብፅ አጥተ ነው በዚህ ልትገለን ያመጣን እስከ ማለት ድረስ ደፍረው ተናገሩ። ሙሴ ግን እግዚአብሔርን አማከረ። ኧረ በችግራችን መካከል እግዚአብሔርን እንየው፣ የመንፈስ ቅዱስ እሳታችን እንዳይጠፋ መንፈስ ቅዱስ ያነደደው መንፈሳዊነታችን፣ የተቀጣጠለው መንፈሳዊነታችን ላይ ቀዝቃዛ ውሃ እንዳንከልስበት። በእውነት በችግራችን ውስጥ እስቲ እግዚአብሔርን በእምነት እንየው። ሙሴ ከፊት ያለውን የኤርትራ ባህር ከኋላ ያለውን የፈርዖንን ሰራዊት አይደለም ያየው፣ ያየው ቀና ብሎ እግዚአብሔርን ነው። እግዚአብሔርን ስታዩት ችግራችሁ ሁሉ ይቀላል። እግዚአብሔርን በእምነት ስትጠይቁት ችግራችሁ ከፊታችን እንደተቀመጠ ብቅ ይሆናል፣ ቡን ብሎ እንደሚጠፋ አቧራ። እግዚአብሔርን የሚያይ ሰው በእውነት የሚያስጨንቀው አንዳች ነገር የለም። ጌታ ምን አለ? መጀመሪያ ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመርላቸዋል። እስቲ አስቡት፣ ከእናንተ መካከል አለ ልጁ አሳ ለምኖት እባብ የሚሰጠው አለ? እንዲሁስ ደግሞ ዳቦ ለምኖት ድንጋይ የሚሰጠው ሰው አለ የለም እናንተ ክፉዎች ሳላችሁ ለልጆቻችሁ መልካም ማድረግ ታውቃላችሁ እንዲህ የሰማይ አምላካችሁማ ከዚህ የበለጠ እንዴታ ያደርግ አለ እስቲ በኃይለኛው በእግዚአብሔር ፊት በመታመን ውስጥ እንረፍ በችግራችን በመከራችን ሰዓት በአውሎ ንፋስና በወጀብ መካከል የሚያሳልፈውን ጌታ እንመነው በእምነት ውስጥ እግዚአብሔርን ማየት በችግር ውስጥ እግዚአብሔርን በእምነት ማየት የሚቻለው ሰው በእውነት ያነ ንዑድ ክቡር ነው። ምክንያቱም በልብ ውስጥ መንፈስ ቅዱስ ያነደደው የመንፈሳዊነት እሳት አይጠፋምና ሙሴ ወዲያውኑ ወደ እግዚአብሔር አየ፣ አመለከተ። ይመራቸው የነበረው ቅዱስ ሚካኤል የተባለው ታላቁ መልአክ በለዋለው አለው። በበትር ባያዝከው በትር ኤርትራን ባህር ምታው አለው። ወዲያውኑ ሲመታው ለሁለት ተከፈለ። እስራኤላውያን በደረቅ ተቃፍ ተሻገሩ። እስቲ በእኛ ሕይወት ውስጥ የማይከፈል የሚመስለን ከኋላ የሚያሳድደን ጦር እየመጣ ያለ፣ ከፊታችን ደግሞ ሩጠን ማምለጥ የምንችልበት ሜዳ ስናጣ እስቲ ወደ ሰማይ ቀናንበል። የማይከፈለውን ነገር ከፍሎ የሚያሳልፈውን ጌታ እስቲ እንጣመነው። እስቲ ባህሩን ምቱት። እስቲ ለን ድረስ ወደ እሱ አንጋጥ ጠንንይ ከፊታችን የተደቀነውን የኤርትራን ባህር ማየቱን ትተን ከኋላችን የሚያሳድደንን የፈርዖንን ሰራዊት ችላ ብለን እስቲ ወደ ሰማይ አምላክ ወደ እግዚአብሔር እናንጋጥ። ያን ጊዜ መከራና ችግር እንደ ትቢያ ከፊታችን ይበናሉ። ብዙዎቻችን መንፈሳዊ ሙቀታችንን ያጣነው መንፈስ ቅዱስ ያነደደውን ሊጠፋ የማይገባውን እሳት ያጠፋነው ችግሮቻችንን እንዴት መዳኘት እንደማ ስለማናውቅ ነው። ሁለተኛው ነገር ይሄ ነው።